እንደው ከመጋረጃ ጀርባ ነገሩን ደብቆ ያዘዋል። ይህንን እንደዚህ እንደዚህ አድርገው እሺ፣ ወንድም ይለዋል። ድብቅ አድርጎ ማለት ነው። ደብቆ ወነሃሁ ፊ ሲፍ፣ ደብቆ ይከለክለዋል። ደብቆ ይከለክለዋል። ነገርህ አንተም አደባባይ አታውጣ፣ ያዘው ውስጥ ላይ። ይህን ነገር እንዳትሰራ ይቅርብህ፣ ታውሺ፣ ያጠፋህም ከአላህ ጋር ያጣላህል። ይሄ ሐራም ወሃ ظልም እያለ ይመክረዋል ይነግረዋል። የሚገርመው ፈይኡጀሩ ፊ በመደበቁም አጅር ያገኛል። እንከን አላወጣበትም፣ ዓይቡን አላወጣበትም የወንድም ወዩእጀሩ ፊ ናህይ በከለከለበትም አጅር ያገኛል። በደበቀበትም ያገኛል፣ በከለከለበትም ያገኛል። ይህን አላ ስብሐን ታላ አሉ አጅር ሁሉም በሀዲስ የተጠቀሱ ናቸው። ነህይን ልሙንከር አጅር አለው። መንሰተረ ሙስሊመን እንደዙ አጅር አለው ሰተረሁ ላሁ የውመል ቅያማ ይህንን ያገኛል አሉ። እንግዲህ የድሮ ሰዎች አንዱ ለሌላው የማጋለጥ እንግብጋቦት አልነበራቸውም፣ ሽኩቻ አልነበራቸውም። አንዱ ሌላውን አደባባይ አውጥቶ እሱን ንጹህ፣ ሌላውን አቆሽሾ አያዩም ነበር። ይህም መልእክት አያስተላልፉም፣ አያንጸባርቁም ነበር እነዛ ደጋጎቹ

ጉድ ሰራህለው አለሁ ዶክመንት እኛ ዘንድ ነው የሚባለው አባባል ማለት ነው። ዛሬ ዘመን ላይ ያለ ይሄ ነው። አብዱላህ ብኑ አልሙባረክ ዛሬማ ካለ ዛሬ በእኛ ዘመን ላይ ቢኖር ምን ሊል ነበረ? ይህ ታላቅ ኢማም رحمه الله الله يزن لتنا ايها الاخوه عجيب ዛሬ ላይ ይሄንን ነው የምናየው። ዛሬ ላይ አንተን እርኩስ አድርጎ ራሱን ቅዱስ የሚያደርግበት አንተን አደባባይ አውጥቶ ራሱን ጥሩ ሰው የሚያደርግበት ሁላችንም፣ የተዘፈቅንበት ሁላችንም ያለንበት አደገኛ የሆነ ባህሪ ነው ይህ፣ በሽታ ነው። እውነት በጣም መጥፎ በሽታ፣ ይሄ በሽታ ገብቷል። እንደው በምን በምን አይብ አግቼበት በምን እንከን አግቼበት ይሄን ሰው ባዋረድኩት ማለት ደረጃ ላይ ነው ሰው እየተሯሯጠ ያለው ወላ፣ በጣም በጣም በሚገርም ሁኔታ ማለት ነው። የዚህን ሰው አይብ እንደው ምን አግቼአለሁ ሀታ እንዲ የተደበቀውን ፈልፍሎ ጎርጎሮ አውጥቶ የሰውን አይበ ሀክ አድርጎ ሌላ ቦታ ላይ መርጨት ይህንም በመርጨት ሰውየው ራሱ ጥሩ ሊሆን ማለት ነው። ሌላን ጥሎ ራስን ማቆም፣ ሌላን ገሎ ራስን ህያው ማድረግ፣ ሌላን አርክሶ ራስን መቀደስ። ይህ አይነት በሽታ ተጠናውቷል። አለ፣ በጣም አለ። አዩሃል ኢኽወተ ወል አኸዋት፣ አዩሃል ሙስሊሙና ዒባደላህ

ወይም መንሀጅ ብሎ ሲይዝ ወይ ሰዎችን ሲጠራበት ወይ ሰዎች ላይ አደባባይ ላይ እየሰራ እንደላል አድርጎ ማህበረሰብ የሚያበላሽ ከሆነ ነው እ ቤቱ ድረስ እ ቤቱ ድረስ ተገብቶ ተደብቆ የሰራው ወንጀል ፈልፍሎ አውጥቶ ለማህበረሰብ ማስረከብ ማለት ራሳችን አደጋ ውስጥ ነው የምንገባው። አላህ ያጋልጠናል፣ አላህ ያዋርደናል። አዩሃል እኽወት ወለአኸዋት፣ ይሄ ነው ዑለማኦች እነ ኢማሙ ሻፍዕይም ሰትሮ ደብቆ የሚመክር ሰው ይሄ ነው፣ ነሲሃ ይላሉ። ህዝብ መካከል መምከር፣ ህዝብ መካከል ማጋለጥ፣ መካሪ መስሎ ለሰው መንገር ግን هذه فضيحة ይህ ማዋረድ ነው ይላሉ። እኒ ታላቅ የእስላም ሊቅ ማለት ነው። ስለዚህ ሊቃውንቶቻችን፣ ቀደምቶቻችን፣ ደገጎቻችን መክረውና ምክራቸውን እንቀበል። والله أعلم السلام عليكم ورحمه الله وبركاته.